የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ዎንግ አዲስ አበባ ሲደርሱ የጉብኝታቸው በሁለቱ ሀገራት መካከል ያለውን ግንኙነት ከማጠናከር ባሻገር የተለየ ትርጉም የሚሰጠው ስለመሆኑ የዘርፉ ተንታኞች ተናግረዋል። የአድዋ ሙዚየምን ጨምሮ በአዲስ አበባ ተዘዋውረው ጉብኝት ያደረጉት ጠቅላይ ሚኒስትሩ በኢትዮጵያና ሲንጋፖር መካከል ያለውን ግንኙነት ማሳደግ የሚያስችሉ ውይይቶችንም አድርገዋል። ሁለቱ ሀገራት በተለያዩ መስኮችም በጋራ መስራት የሚያስችላቸውን የመግባቢያ ስምምነቶችም ተፈራርመዋል። ጠቅላይ ሚኒስትር ዐቢይ አሕመድ ሲንጋፖሩ ጠቅላይ ሚኒስትር ላውረንስ ዎንግ በጋራ በሰጡት መግለጫ ወቅት ጠቅላይ ሚኒስትር ዐቢይ አሕመድ እንዳሉት በንግድና ኢንቨስትመንት ዘርፍ ሁለቱ ሀገራት ያላቸውን ትስስር ለማጠናከር ተስማምተዋል። በንግድና ኢንቨስትመንት ላይ ያለንን ትስስር ለማጠናከር ተስማምተናል። በሎጂስቲክስ ማኒፋክቸሪንግ ዘርፍ፣ በአቬሽን እና ቱሪዝም ዘርፎች የሲንጋፖር ባለሀብቶችን እንጋብዛለን። በኢንዱስትሪ ፓርኮች፣ በአግሮ ኢንዱስትሪ መስክ፣ በከተሞች እንዲሁም በማዕድን ዘርፍ ከዚህ በተጨማሪም ሳቢ መዳረሻዎችና የመስህብ ስፍራዎች ያሉ እድሎችን እንዲመለከቱ እንጋብዛለን። የሲንጋፖር ዜጎች መጥተው ኢትዮጵያን እንዲጎበኙም። እንዲሁም በሎጂስቲክስ ዘርፍ ኢትዮጵያ ከሲንጋፖር ልምድ መቅሰም ከምትሻባቸው ቁልፍ ሴክተሮች አንዱ ነው። በዚህ መስክ ሰፊ አቅም እንዳላችሁ ተመልክተናል። በዘመናዊ ትራንስፖርትና ሎጂስቲክስ በዲጂታል መሰረተ ልማት ዘርፎች ከእናንተ ጋር በትብብር መስራት እንፈልጋለን። ኢትዮጵያ ከሲንጋፖር ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗን የተናገሩት ጠቅላይ ሚኒስትር ዐቢይ አሕመድ የትብብር በአፍሪካና እስያ መካከል ድልድይ መሆን የሚችል ነውም ብለውታል። ኢትዮጵያም ከሲንጋፖር ጋር ያላትን ትብብር ለማጠናከር ቁርጠኛ ናት። ከሲንጋፖር የምንቀስማቸው ልምዶች እንዳሉ እኛም ለዚህ ትብብር የምናበረክተው እንዳለን እናምናለን። በጋራ ሆነን በአፍሪካና አሲያ መካከል ለዘላቂ ልማትና የጋራ ብልጽግና ጠንካራ ድልድይ መገንባት እንችላለን። በአፍሪካና አሲያ መካከል የደቡብ ደቡብ ትብብር ማዕቀፍ አለ። እንደዚህ አይነት ጠንካራ ወዳጅነትና የሁለትዮሽ ግንኙነቶች ግን ያንን ጥረት ተጨባጭ ውጤት እውን ለማድረግ ያግዛሉ። የኢትዮጵያና ሲንጋፖር ወዳጅነት በኩልነት ላይ ተመሰረተ ነው ያሉት የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ በተለያዩ መስኮች ያለንን ትብብር ለማጠናከር የሚያስችሉ ምክክሮችን አድርገናልም።

ኢትዮጵያን ጥንታዊ ሥልጣኔ ያላት ረጅምና ኩሪ ታሪክ፣ ብዝሃነት ያለባትና አስደናቂ አቅም ያላት አድርገን ነው የምንመለከታት። ይህ በእኩልነት ላይ የተመሰረተ ወዳጅነት፣ ሁሉንም አሸናፊ ለሚያደርግ ወዳጅነት በጋራ በቅርበት የምንሰራበት ነው። ግንኙነታችንን እንደዚህ ነው የምንመለከተው። የጠቅላይ ሚኒስትሩ የሲንጋፖር ጉብኝት ለሁለትዮሽ ግንኙነታችን ማደግ ትልቅ ሚናን ተጫውቷል። ዛሬ ያንን ነው ያስቀጠል ነው በተፈራረምናቸው። ሁለት የመግባቢያ ስምምነቶች በክህሎት ልማት ላይ ትብብራችን እናጠናክራለን እና በካርበን ብድር ሁለቱም ሀገራት በአየር ንብረት ለውጥ ላይ የያዙትን እቅድ እንዲያሳኩ ትብብራችንን እናጠናክራለን። ኢትዮጵያ ኮፕ 32ን የምታስተናግድ በመሆኗ ይህ ጊዜውን የዋጀ ነው። ሲንጋፖር ሙሉ በሙሉ ይህንን ትደግፋለች። ንግድ፣ ኢንቨስትመንትና ዲጂታል ትራንስፎርሜሽንን ጨምሮ የተለያዩ የትብብር መስኮች ላይ ተወያይተናል። የሁለቱ ሀገራት ግንኙነት የደቡብ እስያና አፍሪካን የንግድና ኢንቨስትመንት ልውውጥ ያጠናክረዋል ያሉት ጠቅላይ ሚኒስትር ላውረንስ ዎንግ ሀገራቸው በአዲስ አበባ ኤምባሲዋን ለመክፈት መወሰኗ ከአፍሪካ ጋር ያላትን ግንኙነት እንደሚያጠናክር በማመን መሆኑንም ገልጸዋል። ፕራይም ሚኒስተር ዐቢይ ኢትዮጵያን ሲንጋፖር ጠቅላይ ሚኒስትር ዐቢይ አሕመድና እኔ ሁለቱ ሀገራት በጋራ ብዙ መስራት እንደሚችሉ ተስማምተናል። የሁለትዮሽ ግንኙነታችንን ማሳደግ የምንችልበት እድል አለ። ከዚህ ባለፈ ሁለቱን አካባቢዎች ማገናኘት የምንችልባቸው በርካታ እድሎችም አሉ። ሲንጋፖርና ኢትዮጵያ በደቡብ እስያና አፍሪካ መካከል የንግድና ኢንቨስትመንት ልውውጥ እንዲኖር ማድረግ ይችላሉ። በዚህ መንፈስ ነው ሲንጋፖር በአዲስ አበባ ኤምባሲ ለመክፈት የወሰነችው። ይህ በምስራቅ አፍሪካ የመጀመሪያው በአፍሪካ ደግሞ ሶስተኛው ኤምባሲያችን ይሆናል። ይህ ከኢትዮጵያ ጋር ላለን ወዳጅነት ቁርጠኛ ለመሆናችንና በኢትዮጵያ ስትራቴጂያዊ ጠቃሚነትና አቅም ለማመናችን ተጨባጭ ማሳያ ነው። ኤምባሲው ሲንጋፖር በጠቅላላ ከአፍሪካ ጋር ያላትን ትስስር ለማጠናከር ያግዛል። ምክንያቱም በአዲስ አበባ መኖሩ ከአፍሪካ ሕብረት ጋር ይበልጥ ለመስራት፣ አፍሪካን ይበልጥ ለመረዳት እና አዳዲስ የትብብር መስኮችን ለመለየት ያግዘናል። የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ዎንግ የሀገር ግንባታ ዓለማትን ማገናኘት በሚል ርዕስ በተሰናዳው ወግ ላይ የሲንጋፖርን የልማት ጉዞ ልምዶችንም አካፍለዋል።